ኅብረተሰቡ ችግሮችን በመነጋገር የመፍታት ልምዱን ማጠናከር እንደሚገባው በምክትል ርዕሰ መስተዳደር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሠረተ ልማት ቢሮ ኃላፊ ዶክተር አሕመዲን ሙሐመድ አሳሰቡ። ችግሮችን በንግግር በመፍታት ትኩረታችን ልማት ላይ ልናድርግ ይገባል ሲሉ በሰሜን ሸዋ ዞን የስያና ደብርና ዋዩ ወረዳ ነዋሪዎች ተናግረዋል። ኢብራሂም መሀመድ ተጨማሪ አለው። በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አሕመዲን ሙሐመድን ጨምሮ ሌሎች የክልሉና የሰሜን ሸዋ ዞን ከፍተኛ የስራ ኃላፊዎች እንዲሁም የሀገር መከላከያ ሰራዊት አመራሮች በሰሜን ሸዋ ዞን ሲያደብርና ዋዩ ወረዳ ከሲያደብር ከተማና አካባቢው ነዋሪዎች ጋር ስለ ሰላምና ልማት ውይይት አድርገዋል። የውይይቱ ተሳታፊዎችም በተፈጠረው የሰላም እጦት የአፈር ማዳበሪያ በጊዜ እንዳይደርሰን እንቅፋት ሆኖብናል፣ ግጭት የወለደው የኑሮ ውድነት ለተጋነነ የዋጋ ጭማሪ ይዳርጎናል። ነገር ግን የነበሩ ችግሮችን በመነጋገር በመፍታታችን ፊታችንን ወደ ልማት አዙረናል በማለት በአካባቢው ያሉ የልማት ችግሮች እንዲፈቱላቸው ጥያቄዎችን አንስተዋል። እኛ ይህንን እድል እናገኛለን ማለን ሁሉንም አልፈናል፣ ትግሉንም አልፈናል፣ አዘኑንም አልፈናል። የሞቱትንም ቀብረናል። ያልተቀበሩትም አሉ። ሆዴ ይቻለው አላወራም። የሚያውቁትም ያውቃል። አሁንም ይሄ እንዳይደገብ መዳበራችን እየተመላለስን ወረዳ ላይ አላገኘም የሀገሩንም ችግር እናቃለን በወቅቱ እንዲመጣልን ሀይ ስኩሉ ግን ለስሙን ላይ ቆመ ነው። መብራት የሚያገኝበትንና በአይሲቲ ተማሪዎች የሚደገፉበትን መንገድ ቢመቻችልን ሁላችንም ችግር ፈጣሪዎች የነበርን ብሄ ብንክደው ጥሩ ስላልሆነ ነው። በዛ ምክንያት 16 ኪሎ ሜትር 15 ኪሎ ሜትር እየተጓዝን በዛ ላይ የወዛደር የትራንስፖርት የምሳ እያልን ከፍተኛ ወጪ እያረግን ግብአቱንም በተቆራረጠ መንገድ እናገኛለን። ግን ግብአቱ ገብቶልን በቱ የምናገኝበትን መንግስት የክልላችን መንግስት ቢሰራልን፣ ወረዳ አስተዳዳሪያችን አንድ ቀን ከጎናችን ሳይለዩ፣ መዘጋጃችን አንድ ቀን ተጎናችን ሳይለዩ በመተባበር በሙሉ ህን በስራ እየሰራ ነው። በበረሃ ባሉት ወንድሞቻችን ጋራ በመነጋገር እኛም በሰጣችሁን ተልኮ መንግስትም ሰፋ አድርጎ ልቦናውን በቀጠለው ልክ ጠይቆ ወደ ሰላም ብንመጣ መልካም ነው። የሰሜን ሸዋ ዞን ዋና አስተዳዳሪ መካሻ አለማየሁ የህዝቡ የልማት ጥያቄዎችን ምላሽ ለመስጠት ህብረተሰቡ የጀመረውን የሰላም ባለቤትነት አጠናክሮ ሊቀጥል ይገባል ሲሉ ተናግረዋል። ከሲያደብር ደነበሄዶ እኮ ማዳበሪያ መውሰድ እኮ ለአርሶ አደር እንግልት ነው። ይሄ ግን ለምን መጣ ያላችሁ እንደሆነ ከሰላሙ ጋር የተያያዘ ነው። በለውጡ መንግስት አስራ ሶስት የመንገድ ፕሮጀክቶች እድል አግኝቷል። ሸዋ ውሃን በሚመለከት የክልሉ መንግስት እንደዚህ አመት ለሰሜን ሸዋ ዞን ወረዳዎች፣ ቀበሌዎች ውሃ የሰራበት ጊዜ የለም። በዚህ አመት ብቻ አንድ ነጥብ ስድስት ቢሊየን ብር የሚጠጋ የተለያዩ ፕሮጀክቶች በተለያዩ ወረዳዎች ስራ እየሰራ ነው። ምርታማነቱን አጠናክሮ ይቀጥላል። ሰላሙን አጥብቆ ይይዛል። የተመቼ መኖሪያ ይሆናል። የአካባቢው ህዝብ ሰላም ያጣበትን ምክንያት በፍጥነት በመመካከር ችግሩን ፈቶ ወደ ሰላም መመለሱ ለሌሎች አካባቢዎች የሚያስተምር መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሐመድ ገልጸዋል። ጊዜው የልማት ዘመን ነው። ጊዜው የስራ ዘመን ነው። ጊዜው የመማር ዘመን ነው። ጊዜው አዳዲስ ፋብሪካ የምንከፍትበት ዘመን ነው። ስለዚህ እናንተ የምታነሳሷቸውን በጎ በጎ ነገሮች ለመፈጸም ይሄ ኃይል በወቅቱ ተሰልፎ እጁን መስጠት አለበት። በሰላም ወደ ዕለት ኑሮ መሰማራት አለበት የሚሉ ነገሮች ጎላ አድርጋችሁ ስላነሳችሁ እነዚህ መጠናከር አለባቸው። በሐሰተኛ መረጃዎች ተደናግረው ጫካ የገቡትን ወንድሞች ወደ ቀያቸው የመመለስ ስራችሁን አጠናክራችሁ ልትቀጥሉ ይገባል። የክልሉ መንግሥት የህዝቡን የልማት ጥያቄዎችን ምላሽ ለመስጠት በፍጥነት ይሰራል ሲሉ ዶክተር አሕመዲን ሙሐመድ ገልጸዋል። ቀጣይ ልጆቼ ስለ ቴክኖሎጂ እንዲያውቁ ፈልጋለሁ። ልጆቻችን አይሲቲ እንዲማሩ እንፈልጋለን። ቴክኖሎጂ እንዲማሩ እንፈልጋለን። ይሄ ይህን ብሎ ያነሳ የትም መድረክ ላይ ነው ያላየሁት። ይሄ ትልቅነት ነው። ሲያደብሩ ዋዩ ህዝብም ለዶሳም ሽልማት በሚሆን መልኩ ህዝብንም አስተባብረን ቢሆን ዶክተር ኢብራሂም ያላትን አንድ ኮምፒውተር ከፍ አድርገን አንድ የኮምፒውተር ማዕከል እናደራጃለን ብዬ ቃል ገባ ነው። ጫካ የገቡ ጽንፈኛ ኃይሎች ከቤት የወጡ ወንድሞቻችሁ፣ ልጆቻችሁ፣ አባቶቻችሁ ካሉ ኑ ከነ መሳሪያችሁ ከነ ጠመንጃችሁ ወደ መንግስት፣ ኑ ብሏቸው። ስለዚህ እናንተ በርትታችሁ፣ ምርታማነታችሁን አጠናክራችሁ፣ ጉብዝናችሁን አስቀጥላችሁ እንድናያችሁ ነው የምፈልገው። በተደራጀ መንገድ የአካባቢያችንን ሰላም ከጸጥታ አካላት ጋር መጠበቃችንን እናስቀጥላለን። የልማት ስራዎችን አጠናክረን እንቀጥላለን ብለዋል ነዋሪዎቹ።